ፈርዖንም ዮሴፍን ልኮ አስጠራ ከግዞት ቤትም አስቸኮሉት፣ ይላል። በእምነት አሜን ካላችሁ ይሰራባችኋል። ዛሬ ስለ ዮሴፍ ከዚህ በፊት ያለውን ቃል ስታጠኑ ዮሴፍ ወደ እስር ቤት የገባበት ምክንያት ምንም አይነት በደል የለም እና ከንጉሥ ሚስት ጋር ተጠርጥሮ ነው የገባ። ወይን ቤት ከባድ ኬዝ ነው፣ ተራ ኬዝ አይደለም። እና የዮሴፍን ማለዳ ታውቃላችሁ። ዮሴፍ ገና ከማለዳ ነው ህልም ማየት የጀመረው። ህልም ሊሊ ብላችሁ አይደለም የምታዩት። አይደለ ዛሬ ህልማ ያለው ብላችሁ አታዩ። ባሳየው ህልም ተሰደደ። እንደውም ዮሴፍ ብዙዎች ህልሙ ያልተፈታ ህልም ፈቺ ነው። በጣም ብዙ ሰዎች እንደዚህ ያሉ። ባየው ህልም ምክንያት ወንድሞቹ ቀኑበት። ወንድሞቹ ጉድጓድ ውስጥ ጨመሩት። ከዛ በኋላ እንደገና ጲጢፋር ገዛው ዮሴፍን። ወደ ወደዛ እንደሄደ መጽሐፍ ቅዱስ ታነባላችሁ። ዮሴፍ ወደ ጲጢፋራ ቤት ከገባ በኋላ ከጲጢፋራ ሚስት ጋር የተፈጠረውን ነገር ታውቃላችሁ። በዛ ምክንያት ወደ እስር ቤት ገባ ይላል። ዮሴፍ ታሰረ፣ በግዞት ቤት ሆነ፣ በጨለማ ቤት ሆነ፣ በማይመች ቦታ ሆነ። እግዚአብሔር የተናገረው ነገር ትልቅ ነገር ነው፣ ግን ጨለማ ቤት ውስጥ ገባ፣ ግዞት ቤት ገባ፣ ቅዝቃጼ ውስጥ ገባ ሆኖ ግን እግዚአብሔር ከማለዳ ያሳየውን ህልም ሥራው ጀምሯል። እስር ቤት ውስጥ ህልም ይፈታል። እስር ቤት ውስጥ የመፍትሄ ሰው ሆነዋል። አንድ ቀን በማለዳ ለሁለት ሰዎች ህልም እፈታላቸው ይላል። አንደኛው የንጉስ ጠጅ አሳላፊ ነው። አንደኛው ደግሞ የንጉስ እንጀራ አብዢ ነው። እና ለሁለቱም መልእክት አመጣላቸው። ምን ብሎ ነው ያመጣላቸው? እንጀራ አብዢውን እንደዚያ ያለው ከሶስት ቀን በኋላ ትፈታለ፣ ንጉሱ ይገላሃል አሉ። እንደገና ደግሞ ጠጅ አሳላፊውን እንደዚያ ያለው ከሶስት ቀን በኋላ በኋላ ትፈታለ፣ የመጀመሪያውን ስራ ትቀጥላለህ። ሁለቱም ተፈቱ ይላል። ከዛ ከመፈታታቸው በፊት እንደዚ ያለው፣ በተፈታ ጊዜ ያለው ለንጉሱ ነግረህ አስፈታኛል። መጽሐፍ ሲናገር ጠጅ አሳላፊውም ዮሴፍን ረሳው ይላል። እንኳንም ረሳው። ጠጅ አሳላፊው ቢያስታውሰው ብር ላይ አለቅላቂ ነበር የሚያረጋው። ከዛ ውጪ ምንም ሊያረጋ አይችልም። ለሰው መልካም ነገር አድርጋችሁ ትረሳላችሁ ለነገሩ ሰው ቢያስታውሳችሁ፣ የጌታን ጊዜ ሚስት አደርጋላችሁ። እንኳንም ረሳችሁ። ከሁለት ዓመት በኋላ ንጉሱ ህልም አለም። ዮሴፍ ተረስቷል፣ ጠጅ አሳለፊው ረስቶታል። እና ሲወራ እንደዚያ አለ ጠጅ አሳለፊው፣ አንድ ሰው አለ፣ አንድ ሰው አለ ህልም ስነግረው ህልሙን ፈቶ በሱ ልብ አማካይነት ነው የወጣው። አለ መጽሐፉ ሲናገር እንደዚህ ይላል፣ ፈርዖንም ዮሴፍን ልኮ አስጠራው ከግዞት ቤት። ምን አለው? አስቾከሉት። ዛሬ ለማንደሆነ አላቅም። ነገራችሁ በችኮ ላይ ይሰራል። ነገራችሁ በችኮ ላይ ይፈጸማል። አንዳንድ ው የእግዚአብሔር አሰራር የሚገርማችሁ፣ እግዚአብሔር በፕሮሰስ እና በሂደት የሚሰራቸው ስራዎች አሉ። በችኮላ ደግሞ የሚሰራቸው ስራዎች አሉ። ዛሬ በኢየሱስ ስም ነገራችሁ በችኮላ ይሰራል፣ በፍጥነት ይሰራል። ለማን ነው የመልእክት የሚመለከተው? እግዚአብሔር ዛሬ ነገራችሁን ይሰራል። መጽሐፍ እንደዚህ ይላል። ምርኮ ምን አለ ፈጠነ፣ ብዝበዛ ምን አለ ቾኮለ። በኢየሱስ ስም ምርኮ ይሆንላቸዋል። አስቸኮሉት ይላል። ከዙ በብዙ ዓመት የሚፈጸም ነገር ነው ማለት ከንጉስ ሚስት ጋር ተጠርጥሮ ነው የገባ። አይፈታም፣ ግን መጽሐፍ ሲናገር እንደዚህ አስቸኮሉት። መጽሐፍ ምርኮኛ ፈጥኖ ይፈታል። አይነ ን ካቬደ ቬኒካስታ ሃሌሉያ። እስቲ አንዴ ጩና፣ ነገሬ በችኮላ ይሰራል በሎ እስቲ አንዴ አንዳንድ ጊዜ እግዚአብሔር ነገርን በችኮላ ይሠራል ይሰራል። ዛሬ ይሄ ቃል የሚመለከታቸው ሰዎች አሉ። እግዚአብሔር ዘገየብኝ ለምትሎ፣ እግዚአብሔር ቆየብኝ ለምትሎ ነገራችሁ ዛሬ በችኮላ በፍጥነት ይሰራል። አንዴ ሞገሰታቸው በሉ። ዛሬ ችኮላ የሚባል አሰራር አለ። ዓመታትን የሚያሳጥር ማለት ነው። ለብዙ ዓመት የታቀደ ይሄ በኔ አቅም አይሆንም ለምትሉትን ጉዳይ ንጉሱ እንደዚህ ይላል ዮሴፍን አስቸኮሉት ከምን ከግዞት ቤት የንጉስ ትእዛዝ ስለሆነ ዮሴፍ ወጥቶ የቀበሌ ሊቀመንበር አይደለም ለሚሆነው የአገሪቱ ሁለተኛ ሰው ነው ይሄ ዝም ብሎ በልቶ ለመኖር ምናምን ለሚያስብ ሰው አይሆንም ይሄ መልእክት